ሰላም ቅዱሳን እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ጌታ ስሙ የተባረከ ይሁን። ዛሬ ደግሞ የመጣሁት አንድ እግዚአብሔርን ሀሳብ ይዤ ነው። ሁለተኛ ቆሮንቶስ ምዕራፍ 11 ላይ ነው ያለው ሀሳቡ። እስቲ ሁለትና ሶስትን ላንብ መጀመሪያ በእግዚአብሔር ቅናት እቀናላችኋለሁና እንደ ንጽህት ድንግል እናንተን ለክርስቶስ ላቀርብ ለአንድ ወንድ አጭቻችኋለሁና፤ ነገር ግን እባብ በተንኮሉ ሔዋንን እንዳሳታት አሰባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነትና ንጽህና ምናልባት እንዳይለወጥ ብዬ እፈራለሁ። ቁጥር 4 የሚመጣውም ያልሰበክነው ሌላ ኢየሱስ ቢሰብክ ወይም ያላገኛችሁትን ልዩ መንፈስ ወይም ያልተቀበላችሁትን ልዩ ወንጌል ብታገኙ በመልካም ትታገሱታላችሁ ይላል። በመልካም ትታገሱታላችሁ። ያው ክፉ በክፉ መመለስ የሚባል የለም። የሐሰት ይዞብን መጣ፣ አደገኛ ትምህርት ይዞብን መጣ ብለን ካራ እናነሳም፣ ቆንጨራ እናነሳም። በመልካም መታገስ ነው። እግዚአብሔር ይመስገን። እግዚአብሔር የተመሰገነ ይሁን እና ሐዋርያው ጳውሎስ አሁን አያችሁ፣ ይሄ ዘመን በጣም መጥፎ ዘመን ውስጥ ነው ያለ ነው። ሐዋርያው ጳውሎስ የሚናገረው ነገር አለ። እነዚህ ሊያስቱ የሚመጡ ሰዎች ከቅንነታችን ሊያጎሉን የሚመጡ ሰዎች ተመስለው ነው የሚመጡት። ሐዋርያት ሳይሆኑ ሐዋርያት ነን ብለው፣ ነቢያት የእግዚአብሔር ነቢያት ሳይሆኑ የእግዚአብሔር ነቢይ ነን ብለው፣ የእግዚአብሔር መጋቢዎች ወይም ደሞ እረኞች ከእግዚአብሔር የሆኑ ሳይሆኑ ነን ብለው ነው የሚመጡት ማለት ነው። ስሙን ይዘው ነው የሚመጡት ጌታ ኢየሱስ ክርስቶስ እንዳለው ማለት ነው። በስሜ ይመጣሉ አይደል ያለው እና ከዚህ የተነሳ ሐዋርያው ጳውሎስ ለቆሮንቶስ በቆሮንቶስ ላሉ ቅዱሳን በሁለተኛ መልእክቱ ነው የሚለው የሚናገረው ነገር አለ ማለት ነው። እና እንዲ ሆነው ቢመጡም ማለት ነው። መስሎ አስመስለው ቢመጡም እንደነዚህ ያሉ ሰዎች የክርስቶስን ሐዋርያት እንዲመስሉ ራሳቸውን እየለወጡ ውሸተኞች ሐዋርያትና ተንኮለኞች ሰራተኞች ናቸውና፣ ይህም ድንቅ አይደለም። ለምንድን ነው ድንቅ አይደለም የሚለው? ምንም አዲስ ነገር አይደለም። በቃ ይሄ ሰይጣን የሚያደርገው ነገር ነው። ሰይጣን እንዲህ እንደሚያደርግ እወቁ። እሱን ካወቃችሁ ድንቅ ነገር እንደሆነ አትቆጥሩትም ማለት ነው። ስለዚህ ይህም ድንቅ አይደለም ይላል። ቁጥር 14 ላይ ሰይጣን ራሱ የብርሃንን መልአክ እንዲመስል ራሱን ይለውጣልና። ይህንን ሐዋርያው ጳውሎስ ስለተረዳ ስለተደነቀ ማን ነው ስለገባው፣ ወይ ጉድ ምን አይነት ድንቅ ነገር ደግሞ መጣ አይልም ማለት ነው። ድንቅ አይደለም፣ ይሄ የሰይጣን ስራ ነው። የታወቀ ነው። ይለውጣል ሰይጣን ራሱን የብርሃን መልአክ እንዲመስል ራሱን ይለውጣልና ያ ብቻ ነው አላያችሁም እንዴ መልአክ ተገለጠልኝ ምናምን የሚባል ነገር አለ አይደል በዘመኑ በየዘመናችን መልአክ አየሁ መልአክ ይኸውና እንደዚህ ሲመላለሱ ያለው መልአክ እንደዚህ ሆኗል መልአክ እንደዚህ ሆናል መልአክ አይገለጥም እያልኩ አይደለም ግን ሲባል አልሰማችሁም መልአክ ይኸው አየሁ ምናምን ስላሉ መልአክ ያዩ እንዳይመስሏችሁ እውነተኛ መልአክን አይተው ቢሆን መልአክ ቅዱሳንን ለማገዝ ነው የሚላኩት። በሌላ አይደለም። ለማገዝ ማለትም ማለት ነው የእግዚአብሔርን ሐሳብ ከእግዚአብሔር ሐሳብ ጋር በመተባበር ከእግዚአብሔር ሐሳብ ጋራ ወግ ነው ነው የሚመጡት እኛ ጋር። የእኛ ስራ ግን ገንዘብ መሰብሰብ፣ ማጭበርበር፣ መዘሞት የሰው ሚስት መድፈር፣ መሴሰን ይህ ሁሉ ባለበት እያገለገልን መላእክት አየን ስንል እውነት መላእክት አይቶናል። ስለዚህ መጠንቀቅ ያስፈልጋል። አንደኛ። ሁለተኛ ነገር ደግሞ አገልጋዮች እንግዲህ አገልጋዮቹ ደግሞ የጽድቅን አገልጋዮች እንዲመስሉ ራሳቸውን ቢለውጡ ታላቅ ነገር አይደለም። አገልጋዮቹ ማለት የዚህ የሰይጣን አገልጋዮች ማለት ነው። ሐዋርያት መስለው ሐዋርያት ነን እያሉ የብርሃንን መልአክ መስለው በመላእክት አቅጣጫ፣ በሰዎች አቅጣጫ ደግሞ ሐዋርያት ሳይሆኑ ሐዋርያት ነን እያሉ እራሳቸውን ለውጠው ቢመጡ ይሄ ታላቅ ነገር አይደለም ይላል ማለት ነው። ፍጻሜያቸው እንደ ስራቸው ይሆናልና፣ እነዚህ ሰዎች እነግራቸዋለሁ። ስሙኝ፣ የሰይጣን አገልጋዮች ናቸው እግዚአብሔር ቃል ነው የሚናገረው ይህም ድንቅ አይደለም ሰይጣን ራሱ የብርሃን መልአክ እንዲመስል ራሱን ይለውጣልና እንግዲህ አገልጋዮቹ ሲል እነዚህ የሰይጣን አገልጋዮች ማለት ነው እነዚህ ከቅንነታችሁ ወደኋላ እናንተን ሊመልሱ የሚመጡ የሰይጣን አገልጋዮች ሐሳባችሁን ሊያበላሹ የሚመጡ የሰይጣን አገልጋዮች። እነዚህ ሐዋርያት ነን እያሉ ነቢይ ነን እያሉ ሜጀር፣ እንደውም ዘንድሮ ብዙ ነው፣ ስም ሁሉ እያወጡ ነው። ሲፈልጉ የእግዚአብሔር ሰው ምናምን ይባላሉ። ሲፈልጉ ሜጀር ፕሮፌት፣ ሲፈልጉ ፓፓ፣ ኧረ በጣም ብዙ ነው የሚሉት። እነዚህ እንደዚህ እያሉ ቢመጡ ታላቅ ነገር አይደለም እያለን ነው። ታላቅ ነገር አይደለም። እነዚህ ሐዋርያትና ውሽጤውላችሁ ውሸተኞች ሐዋርያትና ሲል ውሸታሞች ናቸው። ትንቢት የሚናገሩ ውሸታሞች ምን ቢሉ ውሸታሞች የልባቸውን ራእይ የሚናገሩ ሰው መስማት የሚፈልገውን ስጋ አሮጌው ሰው መስማት የሚፈልገውን የሚናገሩለት እነዚህ ውሸታሞች ናቸው። የእግዚአብሔር መልእክተኞች አይደሉም። ተንኮለኞች ናቸው። ተንኮለኛ ሰራተኞች ናቸው። ስለዚህ እነዚህ ቢገጥሟችሁ የሆነ ድንቅ ነገር እንደመጣ አድርጋችሁ ወይ ጉድ የሆነ በቃ ታምር ካለ እንደዚህ አይነት እንደዚህ ተለውጠው እንዲመጡ አይነት ካሉ ይሄማ ከእግዚአብሔር ነው እንዳትሎ ሰይጣን ራሱ የብርሃንን መልአክ እንዲመስል ራሱን ይለውጣልና፣ በጣም ይገርማል። የብርሃንን መልአክ መስሎ ራሱ ያታልላል ሰዎችን። የት ነው እዚው? አንደኛ ይኸው በውጭ ያሉት ይሄ መልአክ መልአክ መልአክ መልአክ፣ በጣም ብዙ ህዝብ መልአክ መልአክ ይላል አይደል? እውነተኛው መልአክ አይደለም፣ ሰይጣን ራሱ ነው በመልአክት ስም መጥቶ ሰውን እያታለለ ያለው እንደገና እላለሁ እያለ ይናገራል ወገኖች። እና በጣም የሚያሳስት ነገር አለ። ዘንድሮ ኤአይ የሚባል ነገር መጥቷል። ኤአይ አርቲፊሻል ኢንቴሊጀንስ ነው አይደል? ቴክኖሎጂ ነው፣ ብዙ ስራዎችን የሚያቃልል ነው። ግን ለስራ ቴክኖሎጂን እያቃለለም፣ እሱኑ ኤአይ ተጠቅሞ እንደገና ውሸትን እውነት አስመስሎ የሌለን ነገር እንዳለ አስመስሎ እውነተኛ ያልሆነን ነገር ሰዎችን እያታለለ ይገኛል። የሚያስለቅስ ነገር ያመጣና ሰዎችን ያስለቅሳል። የሚያስቅ ነገር ያመጣና ሰዎችን ያስቃል። ኧረ ብዙ ነው። ስለዚህ በጣም መጠንቀቅ አለብን ቅዱሳን የእግዚአብሔር ሰዎች። ለዚህ ነው መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ መንፈስ ቅዱስ ወደ እውነት ሁሉ ይመራችኋል ተብሎ አልተጻፈም? እኔ ነገርኳችሁን ያሳስባችኋል ተብሎ አልተጻፈም? ወደ ወንጌል ነው ወንጌልን ነው የሚያሳስበው። መንፈስ ቅዱስ ካለብኝ የእግዚአብሔርን ቃል ያሳስበኛል። ይህ ወደ እግዚአብሔር ቃል የማይመራ መንፈስ ተሞልቻለሁ ተጠምጫያለሁ የምንለው ነገር ውሸት ነው። ከሰማችሁኝ፣ ካልሰማችሁኝ ምንም ማድረግ አልችልም። አዝኔላችኋለሁ። እና እንማርከ፣ እግዚአብሔር ይህን ነው የምለው። እግዚአብሔር ይባርካችሁ። ጌታ ያስባችሁ።